ሀዲሳትን ስናይ ምንድን ነው የሚለው? ጀነት በሰይፍ ጥላ ስር ነች። ይችላል ጅሃድ ግዴታ ነው። በገንዘብሽ መዋጋት ሊሆን ይችላል። ሀዲስ የሚባለው ነገር ሰዎች የተረጎሙት ሰዎች የጻፉት። ቁርአኑም ራሱ ነው። ቁርአኑም ስለሚለው እኮ ነው። ቁርአንም ላይ አለ። ቁርአንም ላይ አለለሽ። በአላህ ሃይማኖት አዎ፣ እሱ ስለምን ያወራል መሰለሽ? በአላህ ሃይማኖት እስከሚሰደዱ ድረስ ተዋጓቸው። ከእነሱ ረዳትንም አትወዳጅንም አትተያዙ ይላል ገብቶሻል አ ይሄ አላህ ነው የሰጠው ከዛ ደግሞ እነዛ ክርስቲያኖችና ይሁዶችን እንዳያጠፏቸውም የመጽሐፍ ሰዎችን እሱን ነገሮችን ይሰጣል ይደነግጋል ይህም ማድረግ ደግሞ ዋጋ እንዳለው ማንነው ነው የሚያብራራልሽ ስትይ ቀጥታ ቀርመሽ የምታብራሪው በሀዲስ ነው ተፍሲር የመጣው በጣም ከብዙ አመታት በኋላ ነው ሀዲስም ጭምር ማለት ነው ግን ከብዙ አመት በኋላ ቢመጣ የሚፈሰረው ቁርአን ቁርአን በቁርአን ነው፣ ቁርአን በሀዲስ ነው የሚፈሰረው። እንደዛ አድርገው ነው ተፍሲራት የሰጡት ማለት ነው። ተፍሲሩ ማብራሪያ ነው እንጂ የጨመረው የቀነሰው የምትየው አይደለም። ግን እንዲገባ ነው። እነዚህ ቃላቶች በሙሉ ያሉት ቁርአኑ ላይ ነው ነው የምትለኝ እንጂ አሁን ሰዎች የተለቆቱ ሀዲስ ምናምን የሚሉት ላይ አይደለም። ያለው ቁርአኑ ላይ ነው ያሉት እነዚህ ቃላቶች፣ ቁርአን ላይ ቁርአኑ ላይ ራሱ አሁን ቁርአን ላይ ያለ አቃን አይሻርም የሚለው ላይ ያለ ቃል አላህ ሲፈልቃሉ ራሱ ይሽራል። ግን ራሱ መሻር የሚችለው መሐመድ ሲኖር ብቻ ነው። ምክንያቱም በመሐመድ በኩል ስለሆነ የሚመጣው ማለት ነው። ለምሳሌ አንድ የተሻለ ነገር ላሳየሽ። አንድ የተሻለ ነገር ላሳየሽ ምን ይላል በቁርአን ማን ነው ማንንም በሃይማኖት ማስገደድ የለም ይላል አንድ ክፍል ላይ። ይሄ አሁን ተሽሯል። ምን ተብሎ ባላህ ሃይማኖት እስከሚሰደዱ ድረስ ተዋጓቸው ተብሎ ማለት ነው። ብዙ ተቀየረ ማለት ነው። ግልጽ ነው። እኔ መሰለኝ የነበረው አሁን ላይ፣ አሁን እኛ ጋር መጽሐፍ ቅዱስ አለ አይደለም? መጽሐፍ ቅዱስ በጊዜው የነበሩ ሐዋርያትን የጻፉት ነው፣ ያዩትን የጻፉት ገብቶሃል። ቁርአን ከአላህ የወረደ ከተባለ ቀጥታ ቃሉ ቁርአኑ ላይ ሸሪያ የሚል ነገር ከሌለ እነዚህ ሀዲስ የሚባሉት የተረጎሙት ሰዎች ከሆኑ የጨመሩት እሱን ማውጣት ለምን ይከብዳል ነበር? ግን ቁርአኑ ላይ ያለ ካልከኝ ግን እነዚህ መታገል በጣም ከባድ ነው የሚሆነው። ማለት ይህንን አውጡ ማለት ከባድ ነው የሚሆነው። አንድ ከባድ ነው። ሁለተኛ ደግሞ ስለ ቁርአን ያለች ግንዛቤ ሊሆን ይችላል ብዬ አስባለሁ። ቁርአን ማለት አሁን ካላህ ወረደ ሲባል እኮ ስልክ ገባበት የአላህ ታርጌት የአላህ አላማ ሰዎች መልካም እንዲሆኑ ሀሳቡ እንደዛ ነው ብዬ ስለማስብ ማለት ነው። እኛ እርስ በርሳችን ጥሩ እንደሆኑ። ነገር ግን የማይስተካከልበት ምክንያት የአላህ ቃል ነው ምናምን ምናምን ብለው የሚሻጉሎች ለምንድን ነው? ያው አረቦች ጠቅሟቸዋል። በነገራችን ላይ ፖለቲካቸውን ዓለምን ሊገዙ በአረብኛ በዚህ በእስልምና እንትን አድርገው ዓለምን እየገዙበት ነው። በነገራችን ላይ የእናንተ መጽሐፍማ ልክ ነው። በአባቶች በኩል አንዳንድ ትርጉሞች አንዳንድ ነገሮችን ኢቨን አሁን እናንተ ጋር ጦርነት የሚል ነገር የለም። ጃድም የሚባል ነገር የለም። ነገር ግን ድሮ ሻሻልከው ቁጥር መጽሐፍ ማለት የተጻፉትን ነገሮች ባሻሻልከው ቁጥር ሰውን እንዳይወጣ ነው የምታደርገው ከሃይማኖት ለአረቦቹ አይመቻችሁ ማ ለምን እየፈራሽ እንድትኖሪ ና የሚፈልጉት ሰው ግን እየሰነጠለ ሲመጣ በነገራችን ላይ እየተማረ ሲመጣ ብዙ ነገሮች እንጃ አሁን እስልምና በጣም ትልቅ እንትን ውስጥ ይገባል ብዬ ነው የማስበው ትልቅ ሪስክ ውስጥ እየገባ ነው የሚሄደው ሰው እየወጣ ነው የሚሄደው የአላህ ቃል ነው አይደል እንደ የሚባለው አይደል አላህ ነግሯቸው ነው አይደል ለነብዩ መሀመድ የተጻፈው ዝም ብሎ ማንም ሰው ኮ ጽፎት አይደለም። ትርጓሜ መሰለኝ ነብዩ መሐመድ ያሉትን ሰዎች በትርጓሜ ያስቀም ግን የሚባል አለ አያውሩም ይባላለ ስልሽ ነብዩ ከራሳቸው አይደለም የሚያወሩት ከአላህ ነው። ሁሉንም ነገር የሚያወሩት አላህ የነገራቸው ነው የሚባል ነገር አለ። ምንድን ነው መሰለሽ፣ አሁን የሰረቀ እጅ ቁረጥ የሚል ነገር አለ። ወር ደግሞ ምንድነው ዝሙት የሰራ ነው ምናምን ይሰቀል የሚባል የሸሪያ ሕግ አለ። ይሰቀልም ጥር በሆነ ነገር ይሰቀል እንደ ዓለማዊ ሕግ ችግር የለብኝም። ግን ከፈጣሪ ጋር ፈጣሪ ይሰቀል ብሎ ሲያዝ ያ ሰው መሰቀሉ ሰቃዮች አሉ። የሚሰቀል ሰው አለ። ሲሰቀል ወንጀሉ ይማርለታል። አንደኛ እነዚያ ሰዎችስ ምንድን ነው አሁን መለኮተ ስቅላቱ እራሱ ልክ እንደ አላህ አላህ መቅጣት አቅቶት መፍረድ አቅቶት ነው ሰው የሚቀጣለት፣ ሰው የሚሰቅልለት። በመጽሐፍ አይልክ የሚያልኩ እኮ ለዛ ነው። ስነ ጽሁፎቹ ስታነባቸው ሰዎች አረዳድ ነው የምታገኝ። አንዴ ደስተኛ ሆኖ የሚጽፉት፣ አንዴ ታሪክ አንስቶ የሚጽፉት አንዳንዴ ደግሞ በጥሩ ምሳሌ ደግሞ ነገሮችን ለማስተማር የሚሄዱበት መንገድ ነው የምታገኘ። ያም ያም መጽሐፍ ስታነበው በደንብ አድርገ የሰዎች አረዳድ ነው እንጂ ፈጣሪ በሰዎች ይቀልባሃል። እንኳን ለራሱ በደንብ እያነበብ ኮስ ለራሱ አንዳንዴ ይቀልባሃል። ፈጣሪ የሚባለው አካል በቁርአን በመጽሐፍ ቅዱስ የሚነገረው ንግግር ለራሱ ይቀልባል። እንዴትስ እንዴትስ? በጊዜ ብዙ ነገር በሚለዋወጥበት ነገር ፈጣሪስ እንዴትስ በጊዜ ያለፈውን ነገር በመጽሐፍ አምጥቶ እዩ የሚለን? ለምሳሌ የኦሪቶቹን አኗኗር፣ የሌሎችንም አኗኗር። ምክንያቱም ድሮ የሚኖሩ የነበሩ ሰዎች እና አሁን የሚኖሩ ያሉ ሰዎች ይለያያሉ፣ አረዳዳቸውን በዛው ልክ ይለያያል። አሁን ቁርአን መጽሐፍ ቅዱስ ታነበሩ ያለው ይዞ ደግሞ የጥንት ነው፣ ለአሁን ምንም አያደረግም። ምክንያቱም በምድርላችን ላይ እንዳይ ስንቀሳቀስ ያለ ቁርአን ያለ መጽሐፍ ቅዱስ የሰው ልጅ ይኖራል። የሰው ልጅ ያለ መጽሐፍ ቅዱስ እና ያለ ቁርአን ልጅ እየወለደ ዘሩን ያባዛል መልካም ነት እያደረገ ይኖራል። በተወሰኑ ሰዎች እኮ ነው ቁርአንም መጽሐፍ ቅዱስ የሚታወቁት። እቱ እኮ አንተው የምትለው አያስፈልግም ነው፣ ኦር ይስተካከሉ ነው የምትለው? ቲንከር አይ እኔ አያስፈልጎም አልልም። ሀሳቦቹ ግን ሐሳብ ምንም ይስተካከሉ አያስተካከሉም እኔ አልልም። ምክንያቱም የተወሰኑ ሰዎች ናቸው በእነዛ መጽሐፍቶች የሚጣሉ እንጂ፣ አብዛኛው የዓለማችን ሕዝብ አይጣላም። የሚጣላው አዲስ ሀሳቢ ነኝ የሚል አዲስ አንባቢ ነኝ የሚል አዲስ አዋቂ ነኝ የሚል ነው ሶሻል ሚዲያ ላይ እየመጣ ነው የሚጣላው። እንደገና ደግሞ ለሰፈር ሰፈር እየተሸጎጠ እሱ ነው የሚጣላው። አብዛኛው የዓለማችን ሕዝብ አያውቀው ህይወቱን የሚያስከትል ዝም ብሎ እና ታረሙ አልታረሙ ለዚህኛው ትውልድ ለሚመጣው ትውልድም ምንም ጥቅም የለውም። ተቃላልን ያው በተጻፉት ሆነ ነው ሌላ ርስ ስለሆነ ወንድሜ፣ አሁን ያው በተጻፉት ላይ ነው እያወራን ያለን። አይ እኔም አይ ሀሳብ ለመጨ በተጻፉት ሳይሆን ለአሁን ትውልድም ቀጣይ ለሚመጣ ትውልድ እነዚህ መጽሐፍቶች ተቀየሩም ተለወጡም ምንም ጥቅም የላቸው

በህይወት ነው ሕግ አላልኩም። በዚህ ዓለም ላይ በምድር ላይ ሲኖር ራሱ አንድነትን የሚፈጥሩ መልካምነትን የሚፈጥሩ የሰው ልጅ አንዱ ነው የሚኖርበትን ሕግ አለ። ሕግ አላልኩሽም ቁርአን ሆነ መጽሐፍ ቅዱስ። ግን አንቺ ስትኖሪ ለምን አያስፈልግም? ዝም ብለን እንደ እንስሳዎች መኖር አለብን ነው የሚለው። እኛ ደግሞ ያስፈልገናል። የዓለማችን ህዝብ በብዛት አማኝ ነው፣ ሃይማኖተኛ ነው። ሀይማኖቱ ቢለያይም በብዛት በዛ ሕግ ነው የሚያድረው። ተጨማሪ ሆነው እያለ ለምሳሌ አንቺ አጋጣሚ እናትና አባት ሊኖርሽ ይችላል። ምን ያህል ነው ስለ ቁራን የሚያውቁት? ምን ያህል ነው ስለ መጽሐፍ የሚያውቁት? እነሱ አሁን ቁራና መጽሐፍ ቅዱስ አውቀው ነው ያንቺን የሚያኖርሽ? ወይ መልካምነት ሲያደርግ እሱን አውቀው ነው እያስታወሱ እኮ ነው የሚኖሩት። የቲፎዞ አኗኗር እኮ ነው። የሃይማኖት ተቋማኑ ምን እንደሚጠላ ምን እንደሚያስቀጣቸው ያውቃሉ። ሙሉ በሙሉ እንኳ ባይተገብሩትም ግማሽ ከግማሽም በላይ የሚሆነውን ይተገብራሉ፣ ያውቃሉ፣ ከብዙ ነገር ይከላከላሉ። እርግጥ የአንቺ ወላጆችሽ አጋጣሚ አንብቦ አያንብቦ ያለውን አላውቅም፣ ግን እንደ አጠቃላይ ግን አብዛኛው ፐርሰንት ግን ወላጆቻችን ስለ ቁርአኑም ስለ መጽሐፍ ቅዱስ አያውቁም፣ ግን እያስታወሱ ግን ይኖራሉ። ለምሳሌ በክርስትና ከሆነ በዓላቶች ሲደርሱ አንዳንድ ነገር ሲኖር ምናምን ምናምን፣ እሑድ ቀን ሲሆን ወደ ቤተክርስቲያን ብለው ይሄዳሉ። ሲኖሩ ግን በመጽሐፍ ቅዱስ በቁርአንም አይኖሩም። በቃ በራሳቸው አመለካከት በራሳቸው አኗኗር በሰዋዊነታቸው ማንነታቸው ነው የሚኖሩት። ልክ በሙስሊም ያሉትም ልክ እንደዚሁ በአለባበስ ሊለብሱ ይችላሉ፣ ግን ሲንቀሳቀሱ ግን በራሳቸው አረዳድ እና በራሳቸው አመለካከት ነው የሚኖሩት። ስለ ቁርአን ብታወሪላቸው፣ ስለ መጽሐፍ ቅዱስ ብታወሪላቸው አያቁድሽ ፈጣሪ ካልሽ እኮ ስትይራቸው ነው አሜን ብለው ሊቀበሉሽ የሚችሉ። ያንን ህገ ልቦና ማን ሰጣቸው ብለት ታምናለቅ? አሁን ይህንን የምትለውን ቁርአኑን ተወ፣ መጽሐፍ ቅዱሱን ተወ፣ ግን ይሄ ሰውኛነታቸውን መከባበሩን፣ ምናምን ለልጆቻቸው የሚያወርሱትን ጥሩ ጥሩ ነገር ህገ ልቦናውን ከየት አመጡት ብለህ ታስባለህ? ከየት? የአንቺ ማንነት እኮ ነው። ለምሳሌ አንዲት እናት ልጇን የመውደድ ተፈጥሯዊ ባህሪዋን ማንም አስተምሯት አይደለም። እኮ ያንን ተፈጥሯዊ ባህሪ ኬታ መጣቸው? አሁን ለምሳሌ እንስሳቶችን ያቸው፣ እንስሳቶች ወልጦ። አሁን አንዳንድ ጥያቄዎች አሉ። አሁን አንዳንድ ጥያቄዎች አሉ። እሱ ሳይሆን ይቅርታ ና ነው ቲንከር፣ ሃይማኖት አያስፈልግም ነው የምትለው? ሃይማኖት ለምንድነው የሚያስፈልግ? ሃይማኖት አያስፈልግም የሚል እምነት ነው የመሰረትኩ። አየህ ሃይማኖት መሰረት ከአንተ ሃይማኖት አያስፈልግም የሚል እምነት አያረ ሃይማኖት አለአንድ ተቋም አንድነትን ከፈጠረ ሰላምን ከፈጠረ ነትን የማይፈጥር ከሆነ ገብቷል። የሰው ልጅ በምድር ላይ ሲኖር ሰላም ሆኖ የሚያኖር ከሆነ እሰየ፣ እሱ ሌላ ጉዳይ ነው። እና እኔ እኮ ለምን እንደዚህ አንድ አይ ከቀደም ጀምሮ እየሰማሁ፣ አይ ምን አለ መሰለ፣ አይ ወን አንዳንድ ምን ግን ሳቤ ልቀርስ ለሽ እኔ ለምን አያስፈልግም አልኩ መሰለ። ለምሳሌ በእኛ በኢትዮጵያ ቀላል ምሳሌ ነው መጥቷል። ቀላሉ ምሳሌ ምንድን ነው? በሃይማኖት ስም ስንት ሰው ነው የተገዳደለ? ሌላው እንኳን ይቀር፣ ለራሱ ራሱ በሃይማኖት በውስጥ ያሉትን ሰዎች እንኳን ለራሱ ስንት መመናነቶች ናቸው ይከፋፈሉት እሱ ይቅር ሌላ ይቅርና ስንት የሃይማኖት ተቋማቶች ናቸው የሚሰራውን ሰው ኪሱ የሚበዘብዙት። ስንት የሃይማኖት ተቋሞች ናቸው እያስፈራሩ ይህን ሃይማኖት ካልተቀበልክ ሲኦል ትገባለህ እያሉ ስነ ልቦናውን የሚቦዱት። ሌላው ይቅር እንኳን ለራሱ አትፈላሰፍ አትመራመር እያሉ ለራሱ እንኳን አእምሮውን ጋርደውታል። እንዳያስብ ያደረጉት የሃይማኖት ተቋማቶች ናቸው እንደዚሁ ገብቷል ከጥቅሙ ይሉ ጉዳቱ ነው የሚበዛ ግን በስተጀርባ ሰበብ የሚያደርጉት ግን ምንድነው ፈጣሪ የሚለውን ነገር ነው ፊትለፊት አድርጎ በዛ ውስጥ ያሉት ሰዎችን አላማቸውን የሚፈጽሙበት እና አንድነትን ከማምጣት ይልቅ ለልዩ ለመለያየት ነው የምታየው እና ይሄ እንዴት ነው ያስፈልጋል ምለው ለኔ በምድር እየኖርኩ ለሰው ልጆች አንድነትን ካልፈጠሩ ሰላምን ካልፈጠሩ ገብቷል አሁን ካለው ዘመን ዘምነው ካልዋጁልኝ ምን ያደርግልኝ ያለ ሃይማኖት ተቋም እዛ መስጊድ ሰርቶ እዛ ቤተክርስቲያን ሰርቶ ብር ስጡኝ፣ እኔ ዘመኑን ልኖረው የምችል እውቀት ሳልይዝ አስቀድስ የሚለይ ከሆነ ስንት ነገር ላውቅበት ምችል እና በዚህ ሰዓት መተስገድ እያለው ሆዴን እያራባ እንዴት ነው ይህን ልቀበሉ የሚችለው? አለ የሚፈልገው ደግሞ ሌላ ነው። አሳጥረዋለሁ በዚህ በዚህ ምክንያቱም፣ ሌሎችም አሉ በስነ ጽሁፎቹ ብትገባለሰው የፈጣሪ የፈጣሪን በእነሱ ይቀላል። አንድ አይነት ሀሳብ ነው። ማንነት ያወራለው አንድ አይነት ሀሳብ ስለሆነ አሳጥረው፣ ደጋግመህ እያወራለው እሱ ሉሉ በቃ ችግር ነው። እያወራለው ሀሳብ ነው ችግር የለውም። ከዛ በኋላ ማውራት እንችላል። አሁን ደግሞ ሚዩት አርግዳ ኖሙ ብዙ ነው ልለ ነው እንደዚህ ማውራት ኖሙ ብዙ ስለሆነ ነው። እሺ በቃ ሚዩት አርግና ደግሞ ስማውን አዳምጥ ጀስት በቃ የሆነ ችግር አወራሃና በቃ ችግር አለ፣ ችግር አለ። ሂድና ሰውየውን ጠየቀው። ሁኬርስ ግን ምንድነው ሀሳባችን? ሃይማኖት አያስፈልግም፣ እምነት አያስፈልግም የሚል እምነት እየመሰረትክ ግን እምነት አያስፈልግም ልትል አትችልም። ሰው ያለ እምነት መኖር ስለማይችል ምክንያቱም እምነት አያስፈልግም ብሎ ማመን ራሱ እምነት ስለሆነ፣ ጭንቅላትን ከተጠቀምክበትና ካሰብክበት እምነት አያስፈልግም ብሎ ማመን ራሱ እምነት ነው። እምነት ያስፈልጋል ብሎ ማመንም እምነት ነው። እኔ ይህንን ነው ማምነውም እምነት ነው። ሰው ያለ እምነት ሳይንስን ፕሮቭ አድርጎታል ሚዩት ሰማን አይደል እንደ ረጅም ሰዓት ሶ ይሄ ዕውቀት አይደለም። ሰው እሺ፣ እምነቱ ሰዎች እንደዚህ ያደርጋሉ እንደዚህ ያደርጋሉ እንደዚህ ያደርጋሉ። እንደዚህ ስለሚያደርጉ እኔ ደግሞ እንደዚህ እንደዚህ አንድ የሚያደርግ ፍቅር ሲዝም ማለት እኮ ነው። በቃ አንተ የተናገርከው ከሌላ ምንም የለውም። ፍቅር ሲዝም እሱም እምነት ነው። በቃሽ ተቃበሪ ሂድና ፍቅር ሲዝም እምነት ተከታይ ሆን ትችላለህ አንተ፣ ምክንያቱም እንደዛ ብለ ስለምታመን ይሄኛው ሃይማኖት እንደዚህ ያደርጋል፣ ይሄኛው ሃይማኖት እንደዚህ ያደርጋል። ሰዎች እንደዚህ ምን አለ ከነዚህ ማወጣት ከነዚህ ማወጣት ጥሩ ነገር ክለታ ያደርጋ ያለውና ኑ ብለህ ፍቅር ሲዝም ማለት ነው። አንተ የተናገር ከሆነ ፍቅር ሲዝም ነው በቃ ሌላ ምንም አይደለም። ምክንያቱም ሰው ያለ እምነት መኖር እንደማይችል ራሱ አንዱ ማሳያ አንተ ነህ። ምክንያቱም በሰው ልጅ እንቅላት ውስጥ አሁን ሶስት ሶስት ሰረብሬን ሰረብሬን እና ሜዱላ የሚባሉ ናቸው አይደለ በፊት ምናውቃቸው አሁን ደግሞ ጋድ ብሬን የሚል ሳይንቲስቶች አሉ አስቀምጧል። ምክንያቱም የሰው ልጅ ሳያምን መኖር አይችልም። በቃ ሳያምን ማበቃ ያ ያቺ የእግዚአብሔር ማመኛው ነች ብሎ አስቀምጠውታል። አራተኛ ማለት ነው። ስለዚህ ወይ እግዚአብሔር የለም ብለ ማመንም እምነት ነው፣ አለ ብለ ማመንም እምነት ነው። ከሁለቱ ውጪ ደግሞ ልትሆን አትችልም። ምንም ልታደርጉ አትችልም፣ ብሎ በቀሳ በፊሎሶፊካሊ ምንም ልትወጣ ልትወርድ ምናምን አትችልም። ከዛ በተረፈ ግን የሆነ ችግሮችን አንስተሃል እንደዚህ እንደዚህ እንደዚህ እሱ ሌላ ጉዳይ ነው። መጽሐፉን ከፍተህ መጽሐፉን ምርምረ የትኛው ነው ትክክል የሚለው ለአንተ ጭንቅላት የሚተው ጥያቄ ነው። የአንተ ጥናትና ምርምር ነው። ሳንበዲ ግን ግለሰብ እንደዚህ ያደረገ ሰዎች እንደዚህ ያደረጉና እንደዚህ ያደረጉ ፖለቲካን በቃ በአጠቃላይ አንተ ምድር ላይ መኖር የለበ ፖለቲክስም እኮ እያባላ ነው። ለምን እምነቱ ጋር ትመጣለህ? ብዙ ፖለቲከኞች አሉ፣ ዓለም ላይ እኮ ፖለቲክስ ያባልሃል። ስለዚህ እሱ የአንተ አስተሳሰብ፣ የአንተ አመራረጥ እና የአንተ እንትን ነው። አሁን ያው የዘረዘርካቸው ነገሮች በሙሉ ከዚህ ጋር የሚገናኙ አይደሉ ማለት ነው እና ነገሩ ከዚህ አቅጣጫ አይደለም። ቃል አንድ ነገር እናስቶላ ምን መሰላ አሁን የሱ የራሱ ሀሳብ ነው። እምነት የለም ላይ አሁን እኛ መጀመሪያ አንዳንድ ነገሮች የሚያለያዩ ነገሮች ቢስተካከሉ መጀመሪያም አንዳንድ ነገሮች የገቡ ነገሮች ሳይኖሩ አይቀሩም። አሁን ለምሳሌ ይገደል ፍለጠው ቁረጠው የሚሉ ነገሮች፣ ሰውን ከሰው የሚለያዩ ነገሮች መጽሐፍ ቅዱስ ኦር ቁርአን ውስጥ በሰውኛ ሳይገቡ አምላክ እንደዚህ ሊያደርግ አይችልም። በሰውኛ የገቡ ነገሮች ሊኖሩ ይችላሉ። ከእጅ ጽሁፎችም ጋር ብንነሳ ማለት ነው። አንዳንድ ኤዲት የተደረጉ ነገሮች ሊኖራሉ ሆነ አላማቸውን ለማራመድ አረቦች የሆነ ፖለቲካቸውን ዓለምን ለመግዛት የፈጠሩት ነገር ሊኖሩ ይችላል እንጂ አምላክ ይህን ነገር አይጨምርም። አምላክ ከሆነማ ግደል፣ ፍለጡ፣ ቁረጡ የሚለ አምላክ ከሆነማ አሁንም እያየን ደግሞ ያለው ነገር በሰዎች መካከል ልዩነት እየተፈጠረ ከሆነ ሃይማኖት ምን ይሰራል? ታዲ ምንድን ነው? አምላክ ምን ይሰራል? የአምላክ አላማ መልካምነት ከሆነ እዚህ ጋር የሚሰበከው ደግሞ እዚህ ጋር እምነቱን የያዙ ሰዎች መልካምነትን አደለ የሚሰብከው መለያየትን ነው መገፋፋትን ነው። የትኛውም ሃይማኖት ኦርቶዶክስን መጥቶ ሙስሊሙን እየገፋው ነው እንጂ ወደ ክርስትና ሊያመጣው ወደ ክርስትና ሊያመጣው የሚፈልገው ስቦት አደለም ላይ ማርኮት አደለም ያንተው መጥፎ ነው ያንተው ጣዖት ነው ብሎት ነው እንግዲህ አሸማቆ በዛ ተሸማቆ ወደዚህ እንዲመጣ ነው እንጂ የሚፈልገው። ሙስሊም ቢሆን አንተን አሸማቆ በአንተ ተሸማቀ ስታፈር ወደዚህ እንዴት መጣ ነው እንጂ የሚፈልገው። ልክ እንደ አንተ ልክ እንደ ግብረ ሰዶም ማለት ነው። አሁን ግብረ ሰዶሞችን ምን ነው ታሸማቃቸውና እንዲተውት ነው የምታረገው። ልክ እንደዛ ማለት ነው። ለዚህ ታሸማቃቸው ነው ወደዚህ እንዲመጡ የሚፈለግበት መንገድ። ያ ደሞ ጭራሽ ነገሮችን እያዋሰው ነው። ሁለት ደግሞ አላህም እንደዚህ ከሆነ ሃይማኖት ምን ይሰራል እያለ ነው መፍጠር ደግሞ ያለ ነገር ደግሞ ምንድን ነው? እኔ እኔ በሱ በጣም ከወንድሜ ጋር የምጋረው ሀሳብ አለ። ምንድን ነው ሃይማኖት ውስጥ ለምሳሌ አንድ ሰው ቁርአን ቀራ ቀራ ቀራ ቀራ ቀራ ክብሪት ያሰራ ምልደት የሚለው ነገር አለ። ለአካባቢ የሚጠቅም መንገድ መንገድ ስራ፣ መብራት ፈረንጆች ከዛ መጥተው ይሰራሉ አይደል? መንገድ እንትን፣ መብራት መፍጠር ወር የሆኑ ለሰው ልጅ የሚጠቅም ነገር አያደርግልም። አያደረግልም በጣም አያደረግልም። እንደ ቤተክርስቲያን እንደ ሙስሊም ብትሄድ የሆነ ሶሳይት ልክ እንደነ ቢልጌት በል እንደ ሌሎቹ በል ለዓለም፣ እስቲ ኦርቶዶክስ ቤተክርስቲያን የሆነ ነገር እርዳታ ስንዲ አሰባስባ ምናምን አድርጋ ለኢትዮጵያ አንትኖች የሚል ለወደፊት ለተቸገሩ ሰዎች ለዓለም የተቸገሩ ሰዎች ብላ የምታዘጋጀው ነገር የለም። ኢቨን ከሰብአዊነትም አንጻር ማለት ነው ሆነ አንዳንዴ እንደ ፖለቲካ ተብሎ የሚቀላቀሉ ነገሮች አሉ እንጂ ስለዚህ መልካምነትን ካልሰበከ ምን ይሰራል? ሰዎች እየተለያዩ ማለት መልካምነትን ተቀላቀለና መልካምነትን የማይሰብክ ሃይማኖት ካለ እሱን ለብቻ ነጭ ለመጠየቅ ትችላለህ። መልካምነትን የማይሰብክ ካለ ማለት ነው። አሁን ላነሳቸው እኔ አንተም እንደዛ ብለህ በዛ ዙሪያ መልስ ገብቷል ማስቀምጥ ለምሳሌ አንደኛ እኮ በዛ ዙሪያ ብትመልስ ለ ቆንጆ አይ ኦርቶዶክስ እኮ እንደዚህ እንደዚህ ላይ የለም እንደዚህ እንደዚህ ማግደል የለም ብለህ በዛ መልኩ ብታስረዳ የተሻለ ነው። ለማላሲሆ እኔ አጋጣሚ ያወራሁትን ላይረዳኝ ይችላል። አንዳንድ ህመሞች ስታያቸውና ስትቀምሳቸው ነው የሚረዳ። እሱ አሁን ያነጣጠረው ምንድነው? ፍቅር ሲዝምና ወደ እምነት ነው የገባው፣ ወደ ሌላ ወደ መተቸት ነው የሄደው። ችግር የለው፣ መብትህ ነው መተቸት። ይችላለን። ምንም አይመስለኝም። ምክንያቱም እኔ ህይወቱን ስላየሁት ምንም አይመስለኝም። እኔ አንተ የፈለከውን ብትል ያከምንም ኤቪደንስ ትርካ ከሆነ እንደዚህ እንደዚህ ብላ የለም። ግለሰብ የግለሰብ ችግር ግለሰብ ነው። ግለሰብ ሁል ጊዜ ሊያጠፋ ይችላል። እንደ እምነትኛ ጋር እንደዚህ የለም። ይሰራሉ ወይ ምን ይላል ወይ ካልከን፣ ገዳም ውስጥ የሚሰሩት አባቶች ላይክ ኢንዱስትሪ የሚባለው አለ አለ። ታዳጊ ኢንዱስትሪዎች ገዳም ውስጥ ነው የሚሰሩት። አብዛኛው እዚህ ጋር የምታያቸው መስቀል፣ የሆነ ነገር ሻርፖች፣ ምኖች ምኖች ገዳም ያሉ አባቶች ናቸው የሚሰሯቸው። በነገራችን ላይ በቤተክርስቲያን ደረጃ ማነው እነዛን ማሳደግ ያለብን እንደዚህ ያለ ማለት ነው ሰው እንደዚህ ከሆነ ማለት መሀል ላይ ስትገቡ ትንሽ ሐሳብ ኢንተርኔት ያደርጋልና ብናዳምጣ ይሻላል ሶ ሐሳብ ትበትናለህ ገብቶሃል እንዲህ ጣልቃ ስትገባ ምን መሰለህ ይሄ ልጅ ይሄ ልጅ አንድ ነገር አለ ለኔ የማይመች ነገር አለ አንተ ብቻ አይደለም ሁሉም እንትኖች ላይ አይ ቲንክ ወርዷል ኢቲክስ የሆነ ሰው ይኸውላችሁ ምን አለ መሰላችሁ ኤቲክስት አንድ ሰው ሃይማኖት የለውም ከተባለ ለማሳመን ማንም ሰው አይችልም ዝዝዋይ በቃ ይከብዳቸዋል። አንድ ሰው እምነት የለኝም ብሎ ከመጣ ስለ እሱን ይህ ልጅ አሁን እምነት አያስፈልግም አላል ኤቲስት ነው በል። ኦር ደግሞ መቼም አምላክ የለም የሚል አይመስለኝም፣ ማንም ሰው አይልም። እንደዚህ አይነት ሰዎችን ማሳመን አይችሉም። ክርስቲያንም ኡስታዝን ብታመጣ፣ ከክርስቲያንም ዲያቆን፣ ሼክ ብታመጣ ኤቲስት የሆነ ሰው ማሳመን አይችሉ። ለምን መሰላችሁ ማይችሉት ሙስሊም ኮን ይመቻቸዋል እየነቆሩ እያሸማቀቁ እዛ እዛ መጽሐፍ ውስጥ ያለን ነገር ድክመት እየተናገሩ ወደዚህ መምጣት ስለሚፈልጉ እየጨመቁ ማለት ነው እንጂ የኔ እምነት መልካም ነው ብሎ መስበክ የትኛውም ሃይማኖት አይችልም። ደግሞ አብዱዬ ምን አለ መሰለ፣ አሁን ለምሳሌ አንተ መጽሐፍ ላይ የተጻፈ ከፈጣሪው መጽሐፍ ላይ ግደል የሚል አለ ግደል ይላል ካልከው፣ ይሄ ሰው ኢአማኝ ለመሆን ምንም ኢአማኙን ለማምጣት በፍጹም አትችልም። ገብቷል። ግደል የሚል ፈጣሪ ነው ካልክ የሁሉ ሀያል ነው እኮ ቁስሎች አሉ እኮ። አልኩሽ ቅድም ቁስሎች አሉ። የኔ ቁስል ይሻላል በማለት ነው ሃይማኖት የሚሰበከው እንጂ